ስለ ሞዴል ቀነኒ አዱኛ አሟሟት እንግዲህ እስካሁን የምናውቀው የተለያዩ መረጃዎች እየወጡ ይገኛሉ። እንግዲህ ቀነኒ አዱኛ የሞዴሊንግ እና ፋሽን ላይ የተሰማራች ወጣት ናት። በዛ ነው ስራዋ የምትታወቀው። እንዲሁም ስለ እሷ ባደረግነው ማጣራት በ2008 ከአርባ ምንጭ ዩኒቨርሲቲ በኢንጂነሪንግ ምሩቅ እንደሆነች የወጡ ያሉ መረጃዎች ይጠቁማሉ። እንግዲህ ቀብሯ ትላንትና ተፈጽሟል። በቀብሯ ስነ ስርዓት ላይ የተገኙት ወላጅ አባቷ አቶ አዱኛ ዋቆ አንድ ነገር ተናግረዋል። እንደ ሀጫሉ የልጄ ሞትም ተዳፍኖ እንዳይቀር፣ የልጄን እውነት አውጡልኝ፣ የልጄን እውነት አፋልጉልኝም ሲሉ ተናግረዋል። የፍትህ አካላት ተከታትለው የልጄን ሀቁን ያውጡልኝ፣ ደሟን ያውጡልኝ ብሏል አቶ አዱኛ ዋቁ የወጣቷ ቀነኒ አዱኛ ስርዓተ ቀብር ትናንት በአዲስ አበባ በመንበረ ጸባዎት ቅድስተ ስላሴ ካቴድራል ተፈጽሟል። ለጋ ወጣቷ ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት አስር ሰዓት ግድም አምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምንነቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለችበት ወቅት ህይወቷ እንዳለፈም ገልጿል። በወቅቱ አብሯት የነበረው ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነም አስረድቷል። ዛሬ በቅድስ ስላሴ በተፈጸመ ስራ ተቀብር ላይ ፍቅረኛው አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስራ ተቀብሯ ላይ ተገኝቷል። የቀብር ስነ ስርዓቱ ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክት የልጃቸውን ፍትህ በእጅጉ እንደሚሹም አስታውቀዋል። ሁላችንም የምንጠይቃችሁ አርቲስቶችንም፣ ለእናንተ የማስተላልፈው መልእክት የልጄን እውነት አፋልጉልኝ፣ እንደ ሃጫሉ ሞትን ተደባብሶ እንዳይቀር ብለዋል። እኔ ለማስተማር ነበር ከእቅፍ ያወጣዋት እንጂ እንዲህ እንድትቀጥፍብኝ አልነበረም። ሌላ የምለው የለኝም ሲሉም ተደምጧል አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚል ውሸት ነው የምለው እሷ ሲቸግረው ተበድራ እንኳን የምትሰጥ እንጂ ከእሷ ይሄ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጿል እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቁን ያውጡልኝ ነው ደሟን ያውጡልኝ ነው ሌላ ምንም የምለው የለኝም ብለዋል ለጋ ወጣት ቀነኒ አዱኛ ዛሬ ከአባቷ አቶ አዱኛ ቆና ከእናቷ አስቴር መኮንን መጋቢት 07 ቀን 1991 ነበር የተወለደችው። የፊታችን ቅዳሜ 26ኛ ዓመቷን ልደት ለማክበር ስትዘጋጅም ነበር ተብሏል።